በፊት በሚል ያው ሽማግሌውን ብቻ ይዛ ወጥታለች ዳኒ እንግዲህ እዛው ካደረ በኋላ ጠዋት ላይ ቲና በውሃም ቢሆን አስነስተው ይዛው ይሄዳለች ማለት ነው። እንግዲህ አሁን እዚህ ጋር ቲና ያደረገችው ነገር በሙሉ ወይም ስራዋ በጠቅላላ ብልሽት ውስጥ ወጥቶባታል። እንደውም አይደለም መበላሸት፣ ራሷን ራሱ ወደ ሌላ ችግር ውስጥ ጨምሯታል ማለት ነው። በዚህ በኩል አጋቹ የወሰደችውና ሽማግሌውን አጋቹ የወሰደች ነው የመሰላቸው። ስለዚህ እሷ ደግሞ አጋቹ ነው ሽማግሌውን የወሰደው የመሰላት፣ አጋቹ ደግሞ ቲና የወሰደችው ነው የመሰላት። ስለዚህ ከነዚህ ሁለቱም ውዝግብግብ ያለ ነገር ውስጥ ገብተዋል ማለት ነው። ሽማጋቹ ግን ሽማግሌው እንገድየዋለው ስለዚህ ሬሳውን ለመውሰድ የቀሪ ብሬን ማምጣት አለብሽ ብሎ ያው እያስፈራራ ያለው እሷም እንግዲህ ሬሳውን አቃጥለው ይሙቁት፣ እኔ ለሬሳው ምንም አያገባኝም፣ ልጆቹ ይውሰዱ እንጂ እኔ ምንድነኝ ብላ እያሰበች ነበረ። ግን አሁን ላይ አጋጁ ተመልሶ ለቲና ዝቶባታል። ብሬን ካላመጣሽ ግን እገልሻለሁ ብሏታል። እሷም እንግዲህ ብሩን ኬት አምጣ እንደምንሰጥ አናቅም። አሁን ላይ ግን እነሱ ሽማግሌው ሞቷል ይችላል ሰው ገድሎታል ብሎ አምነዋል ማለት ነው። ግን ዳኒ በአንጻሩ ሽማግሌው እንዳልሞተ ቢጠራጠርም ያው እሷ ግን ሙሉ በሙሉ ሞቷል ብላ ሌላ ጥጋር ሌላ ደግሞ ከባድ ስራዎችን እየሰራ ስህተቶችን እየሰራች ነው ያለችው። እንደውም ይባስ ብላ እቤትም ሄዳ አባዬ ሞቷል ብላ ብታለቅስና ብትጮህም እነ ካሌብና ትሁት ግን ምንም ሳይመስላቸው ያው ትሁት ሚስጥሩን ስለምታውቅ ካሌብም ትሁት ስለነገረችው ማለትም አባዬ ደህና ነው ብሎ እና ደግሞ ይሞታልን ብሎ ስላላመንም እሷ ግን እንደሞት ያንተ እርግጠኛ ሆና ቤት ውስጥ ያው በቃ ቀውጣ እያለቀሰች ነበረ። ካሌብን በጣም ተናዶ መጥቷታል ማለት ነው። እንግዲህ አሁን ቲና እዚ ጋር ከወደፊት በጣም ብዙ ችግሮችና ብዙ መከራዎች ይጠብቋታል ማለት ነው። በዚህ በኩል እንግዲህ ሽማግሌው ያው ነገሮችን ችላ ብሎ ካልተወ በስተቀር እሷ እንደዚህ እንዳደረገች ስለሚያቅ ብዙ ችግር ይደርስባታል ማለት ያው ከቤትም ልትባረር ትችላለች። ከዛ በላይም እንግዲህ እሷንም ሊያጠቋት ይችሉ ይሆናል ግን ያው አሁን ላይ ዲና ያደረገችው ነገር ምስቅልቅል ብሎ ባታል። እሷ ግን አሁንም እያሰበች ያለችው ብሩን የምታገኝበት መንገድ ብቻ ነው። ስለዚህ አሁን ሽማግሌው ሞቷል ብላ እርግጠኛ ስለሆነች ገድየዋለሁኝ ስላላት እሷ እንግዲህ የሞት ሰርተፍኬት አሰርታ እንደሁም በቃ ይህንን ሄጃ ያሳያቸዋለሁ። ይሄ ካልበቃቸው ራሱ ገንዘብን ከፍዬ ቢሆን የሌላ ሰው ሬሳ አምጥቼ እንደሞት አረጋግጬ ከሀብቱ ተካፋይ እሆናለሁኝ ብላ ርቀት እየተራመደች ነው ያለችው። ሽማግሌው ግን አልሞተም። ያው ምንም ራሱን ለጥሞና ብሎ ራሱን ደብቋል፣ ከትሁት ጋር ተመሳጥረው ተመሳጥሮ ማለት ነው። ያው ትሁት ወደ ቤት ይዛው ልትሄድ ስትል፣ እሱ ግን አሁን ላይ ወደ ቤት መሄድ አልፈልግም ብሏል። ምክንያቱም ወደ ቤት ከሄደ ነገሮች በሙሉ ይበላሻሉ። ቲና መምጣቱ አይቀርም። ቲናን ሲያይ ደግሞ መቼም ዝም ማለቱ ቲኒ ስለሚከብር ከሷም ዞር ለማለትና ቆም ብሎም ለማሰብ፣ ነገሮችን እንዴት ማድረግ እንዳለበት በጥንቃቄ ለማሰብ እየፈለገ ይመስላል። ሽማግሌው እንግዲህ ሌላ ቦታ ከትሁት ላይ ብር ተቀብሎ ያው እንግዲህ ማረፊያ ፈልጎ እዛ ነው ያለው ለብቻው ቤቱን ወደ ቤት አልሄደም። እንግዲህ ካሌብ ደግሞ ይሄ ነገር ለካሌብ በጣም አሳስቦት ነበረ። መጨረሻ ላይ እንግዲህ ካሌብ ስህተቶች ብዙ ስህተቶች ሊሰራ ሲል ትሁት ለምናና አስጠንቅቃና መክራ እንግዲህ አባትየው ሰላም እንደሆነ ነግረዋለች፣ አረጋግተዋለች እንደውም መጨረሻ ላይ በቃ እሱ ቲናን አግቼ ሌላ ጣጣ ውስጥ እገባለሁ ወይ ደግሞ አሳምናታለሁ ብሎ ሲያስብ አባየንን ያድኘዋለ አባዬ አሁን ያለበት ሁኔታ በጣም ጥሩና ምርጥ ስለሆነ አሁን እንደዚህ ማድረግ አይገባህም። ስለዚህ ወደ ቤት መምጣት አልፈለገም ነገሮቹን ለማስተካከል እና አሁን ደግሞ ጠፍቶ ወደ ቤት ሲመለስ ያው ጎረቤቱም እንዴት ነው ብሎ መምጣቱ መምጣታቸው ስለማይቀር ከዚህ ሁሉ ጭንቀትና ከዚህ ሁሉ ነገር ሁሉ ራሱን ለማሳረፍ ለጊዜው እቤት መምጣት አልፈለገም ብላ ካሌ ብን ማረጋግተዋለች። እንግዲህ ቲና እንግዲህ አሁን አሁንም ላይ ምንም አልተሳካላትም ማለት ነው። የምትሄድበት ነገር በሙሉ ስህተት ስለሆነ ያው እየተሳካላት አይደለም ትልቅ ጥፋት ያጠፋችው መጀመሪያ ለዳኒ መንገሯ ነው። ለዳኒ ባት ነገር ኖሮ ምናልባት ነገሮች እንዳሰበችው ሊሄድላት ይችል ነበረ። እሷ ግን ያው እንደ ዳኒ ነግረው ዳኒ ነገሮችን በሙሉ አበለሻሽቶባታል ማለት ነው። አሁንም እንግዲህ ያው ቲና ስህተት እየሰራች እንደሆነ ዳኒ በጣም ስለተሰማው እና አሁን ያው ይሄ ነገር ምንም አልተዋጠልኝም፣ ረጋ ብለን ብናስብበት ይገባል ቢላትም እንደ በፊቱ አሁንም ስህተቷን መስራት ጀምራለች። ዳኒ ግን ምንም አልተዋጠለትም፣ ያው እርግጠኛ ባይሆንም ይሄ ነው ብሎ መናገር ባይችልም ሰውየው የመታው ዱላ ለሞት ራሱ አያበቃም፣ እንዴት ሊሞት ቻለ ብሎ እየተጠራጠረ ነው። ያው ዳኒ እንግዲህ ሁሉ የሚጠራጠር እንጂ በጥርጣሬው አይገፋበትም። ትንሽ ብቻ ለይምሰል ያህል እሷን ይቃው ተመልሶ ወደ እሷ ነው የሚሄደው። ስለዚህ አሁን ላይ ዳኒ ቢጠራጠርም፣ እሷ ግን በፍጹም አንተ በቃ ሰው ነገሮችን ስለምትጠራጠር ነው እንጂ ሰውየው በትክክል ሞቷል፣ ስለዚህ በራሴ መንገድ ሁሉንም እጨርሰዋለሁ ብላ እያሳመነችው ነው ያለችው። ዳኒ ግን አልተዋጠለትም። ምንም ማድረግ አይችልም ው ከእሷ ውጭ ስለማይወጣ። አሁን እሱ ዳኒ እዚህ ጋር ትልቅ አጋጣሚ አግኝቶ ነበረ። ሽማግሌውን የማዳን እድሉ ቢሳካለት ኖሮ ነገሮች ይስተካከሉለት ይችሉ ነበረ፣ ግን ሞክሯል፣ ግን አልተሳካለትም። ያው ለአባትየው መጥፎ ሀሳብ እንደሌለው እና ከአባትየው ጋር ምንም ችግር እንደሌለበት በግልጽ አሳይቷል። ለሱ ብሎ ታግቷል፣ ተደብድቧል፣ እንደውም በቃ ብዙ መከራን ተቀብሏል። ሽማግሌው ደግሞ ይህንን አይቷል። ስለዚህ በፊትም ሽማግሌው ለዳኒ መጉዳት አይፈልግም። ዳኒን ከዚህ ነገር ከእሷ እንዲላቀቅ ወይ ደግሞ ራሱን ችሎ ደንጋ እንዲኖር ብዙ ጊዜ እየወተወተው ነበረ። አሁን ላይ ደግሞ ለእሱ ያደረገውን መስዋዕትነት ካየ በኋላ እንግዲህ ወደፊት የሆነ ነገር ሊያደርግለት ይችላል። አይታወቅም። ዳኒ ግን የሽማግሌው መሞት እስካሁን ድረስ አልተዋጠለትም ማለት ነው። እንግዲህ ሽማግሌው እንደሞተና እንዳልሞተ ዳኒ ለማረጋገጥ ፈልጎ ቤት ሲመጣ ሽማግሌው የለም። ግን ያው በመሞቱ እርግጠኛ ባይሆንም ያው ለቲናም አፕ ሽማግሌው እንዳልሞተ ቤትም እንዳልሄደ ስለነገራት ሰውየውን በቃ አጋጩ ገሎታል ብላ እንድታምን አድርጓታል። ምክንያቱም ያው ሽማግሌው በራሱ ነው የተደበቀው፣ ሻጋቹ ጋር ነው ያለው። ሽማግሌውን እንዳለውም ገሎታል ወይ ባይገለው ራሱ ይገለዋል። ምክንያቱም እኔ ብር አልሰጠውም ለሱ ብዬ ማውጣው፣ ብር የለኝም እያለች ነው ያለችው። እንግዲህ ለሱ ብላ ብርም አታወጣ ምክንያቱም እሷ ከነሱ ብር ትፈልጋለች እንጂ ለሱ ብላ ብር አታወጣም አትሰጠውም። ይገለዋል ብላ ስላሰበች እንግዲህ ያው እርቀት እየተራመደች ነው ያለችው። ትልቅ ስህተት እየሰራች ነው ያለችው። ይሄ ደግሞ እንደገና የዋሰ ትልቁ ውርደት ያጋል ያጋልጣታል ማለት ነው። ምክንያቱም ባት ማለትም የካሌብ አባት ተመልሶ መምጣቱ አይቀርም ትንሽ የጥሞና ጊዜ ልውሰድ ብሎ ነው እንጂ ከቤቱ መቼም ቢሆን አይቀርም። አሁን እሷ ሞቷል ብላ ሰርተፊኬት አሰርታ ራቅም ካለ ሬሳ ተገብ ከፍየም ቢሆን የሰው ሬሳ አመጣ አለ ብላለች። ያንን ሁሉ ካመጣችና እንደዚህ ርቀ ከሄደች እንደገና የዋሰ ስብር ብሯ ነው የሚወጣው። መቼም መልካም ነገር አትሰራም፣ ግን ያው ማ እሷ ብትሰራም መቼም አታፍርም። የምታረገው ነገር ምንም ነገር አያሳፍራትም። አሁን ላይ ግን ዳኒም ከነገሮች ለመውጣት ራሱን ቢታገልም ተመልሶ ወደ እሷ ወደተጨማለቀ ወደ ተጨማለቀ ነገር ውስጥ ገብቷል ማለት ነው። ያው እንግዲህ አሁንም ቢሆን የወንጀሉ ተባባሪ መሆኔ ነው ወይ ብሎ ራሱን ራሱ በቃ እንትን እያለ ነው። ሊወጣ እያሰበ ነበረ ለአባትየው ከነቱ ጋር ሆኖ አባትየውን ካዳነ በኋላ ያው ወደ እነሱ ወገን ይሆን ነበረ ብለን ስናስብ፣ አሁን እንደገና ተመልሶ ወደ ቲና ዞሯል። አባትየው እርግጠኛ ባይሆኑ ሞቷል ብሎ ስላሰበ፣ አሁን የቲና መንገድ ግን አልተመቸውም። አሁንም ቆሞ ብለን ብናስብ ይሻላል ቢላትም፣ እሷ ግን ድርቅ ብላለች። ያው ሁሉ ስህተት ነው የምትሰራው። በጣም ያው ወደፊት እንግዲህ ምን እንደሚሆን አናቅም ማለት ነው። ቲና ግን አሁን አሁን ላይም ከባድ ስህተት የማትወጣው ስህተት ውስጥ እየገባች ነው ማለት ነው። በሌላ በኩል እንግዲህ ቲና አሁንም ሌላ ጥላት አፍርታለች። ምክንያቱም አጋቹ ላጋቹ በቂውን ብር አልሰጠችውም። እሱ ራሱ አይለቃትም እየዛተባት ነው እንግዲህ። አሁን እሱ የመሰለው ራሷ ሽማግሌውን አድናው ወይ ደግሞ ለሌላ ሰው ነግራበት፣ በሌላ ሰው ሽማግሌውን ወስዳ አልወሰድኩም እያለችኝ ነው ብሎ ሊያስብን ይችላል እንግዲህ ዘንድ እንደሚያጠቃት እየነገራት ነው። ብርንም እንድታመጣ አስጠንቅቋታል። ካላመጣች ግን የእሷም እጣ እንደ ሽማግሌው መገደል እንደሆነ አስፈራርቷታል። የእሱ ማስፈራራ ግን እሷን ምንም ባይመስላትም እሱ ራሱ በቀላሉ አይፋታትም፣ ምክንያቱም ብዙ መሥዋዕት ከፍሎበታል፣ ብዙ ነገር አድርጓል። እዛ ጋር ወንጀል ነው እየሰራ ያለው። እንደገና ደግሞ ዳኒ አይቶታል፣ ብዙ ሰውም አይቶኛል ብሎ ስለሚያስብ እንዲህ በቀላሉ የሚፋታቸው አይመስለንም። ቲና እንግዲህ ሳታስበው ጥቅም አገኛለሁ ብላ ራሷን ትልቅ ችግር ውስጥ ጨምራል ትሰራለች ማለት ነው። ከኋላ አይ ሰውየው በቀላሉ የሚፋታት አይመስልም። ምክንያቱም ብር ይፈልጋል። በቂ ብር አልሰጠችውም። እሷ ግን ሰጥቻለሁ። የምፈልገውን ነገር አላደረክልኝም፣ ግን እየሰጠሁ በቂ ነው ታም ወደ ሳይሆን በግድሽ ታመጫለች ብሎ እያስፈራራት ነበረ። እንግዲህ ቲና ከሰውየውም ጋር ሰጣ ገባ ውስጥ ልትገባ ትችላለች ማለት ነው። በሌላ በኩል እንግዲህ ዳኒ ነው። ዳኒ የሽማግሌውን አለመሞት እርግጠኛ ነበረ። የሆነ ልክ ያልሆነ ነገር እንዳለ እየተሰማው ነበረ። ለቲናም ቢነግራት እሷ እሱን ስለማትሰማው አላዳመጠችውም። ግን አሁን ላይ ማለት ነው። ዳኒ ሽማግሌው ድንገት ዳኒን አግኝቶት መንገድ ላይ እንዴንህ ዳኒ እያለው ነበረ። ዳኒ ደንግጦ ነበረ ማለት ነው። እንግዲህ ወደፊት ምን እንደሚሆን አናውቅም። የቲና ጉድ ግን አሁን ላይ ድር አሁንም ድረስ ቅጡን እያጣና ነገሮች በሙሉ ወደ አልሆነ መስመር እየሄዱባት ነው ማለት ነው።